እንደ ኢትዮጵያ ያሉ አይነት አገራትም የዚህ ጦርነት ገፈት ቀማሽ የሚሆኑበት ጊዜ እየተፈጠረ ነው። ምክንያቱም እሱን በደንብ አስረዳችኋለሁ። በእስራኤል እና በኢራን መካከል የሚደረገው ጦርነት ላይ አሜሪካ የከፈተችው በዓለም ላይ ታይቶ የማይታወቅ ከባድ ጥቃት ላይ የተጠቀሟቸውን አሜሪካ ብቻ ያሏትን ሁለት ቁልፍ መሳሪያዎች የምንወያይበት ነው። ታዲያ እንደኛ አይነት ሀገርስ በእነሱ ጦርነት ምክንያት እንዴት እንጎዳለን ካላችሁኝ፣ እሱንም በዝርዝር አስረዳችኋለሁ። የምንጎዳው እንደ ሀገር ብቻ ሳይሆን እንደ ግለሰብም በየቤታችን የሚያንኳኳ ችግር የሚያመጣ ጉዳይ ነው። ታዲያ ይሄ የሚያሳየው የጦርነትን አስከፊነት ነው። ይህንንም ቪዲዮ ስሰራላችሁ በዚህ ጦርነት ላይ የየትኛውንም ቡድን ሳልደግፍ አሁን ላይ የደረሰውን የጦር ቴክኖሎጂ እንዘረዝራለን። በጣም በሚያስገርም ሁኔታ የቢቱ ስፒሪት ስቴልዝ ቦምበር አቅም እንመለከታለን። በሚያስደንቅ ሁኔታ ይህንን ካርታ ብንመለከት አሜሪካና ኢራን ያሉበትን ርቀት ተመልከቱት። ታዲያ አሜሪካ እጅ ውስጥ የሚገኝ ሁለት ቁልፍ መሳሪያዎች እስራኤል በእጅጉ የአሜሪካን ኢንቮልቭመንት እንድትፈልግ አድርጓታል። ካርታው ላይ እንደምትመለከቱት አሜሪካ ሚዞሪ ላይ ያሉት እነዚህ የቢ ቱ ስፒሪት ስቴል ቦምበሮች ወይም በድብቅ ጥቃት የሚፈጽሙት ኢራን ድረስ እንዴት እንደተጓዙ እንመለከታለን። ምንም አይነት ሳያርፉ አየር ላይ ነዳጅ እየሞሉ በኢራን አየር መቃወሚያዎች ራዳሮች ዲቴክት ሳይደረጉ ጥቃታቸውን ፈጽመው ወጥተዋል። በጣም በሚያስገርመው ሁኔታ ደግሞ እላያቸው ላይ የያዙት ባንከር ባስተር ቦምብ የሚባለው ከተራራ ስር ድብቅ የሆኑ ምሽጎችን የሚያፈራርስ እጅግ ከባድ ቦምብ ሲሆን ይሄ አውሮፕላን ብቻ መሸከም ይችላል። በጣም የሚያስገርም የጦር እቅዶችን ተመልክተናል። ይህንንም ለማድረግ እንግዲህ የተለያዩ ሰርጓጅ መርከቦችን፣ ፋይተር ጀቶችን፣ እነዚህ ስቴል ቦምበሮችን፣ ልዩ የሆነ ቦምቦችን ተመልክተናል። ይሄ እንግዲህ አስደንጋጭ እንግዲህ ዓለም ላይ ያለውን የጦር ሂደት የሚወስን ክስተት ነው። በዚህ ምክንያት ትልቅ ኢኮኖሚ ቀውስ በዓለም ላይም ይመጣል። ከዚህ በፊት እንደተመለከታችሁት በዩክሬን እና በራሽያ ጦርነት ላይ ከባድ የኢኮኖሚ ገፈት ሲቀምሶ የነበሩ በርካታ ታዳጊ ሀገሮች እንደነበሩት ሁሉ ማንኛውም አለም አቀፍ ጦርነት ሲኖር የተለያዩ ንግድ ቀጠናዎች የመዘጋት የተለያዩ የነዳጅ ዋጋ ጭማሪዎች የመደረግ ሁኔታ ሲኖር እያንዳንዳችን ቤት ያንኳኳል ማለት ነው። በዚህም ፕሮግራም ላይ የምንመለከታቸው የቢቱ ስፒሪት ቦምበር፣ እንዲሁም ማሲቭ ኦርዲናንስ ፔኔትሬተር የተሰኘውን በልዩ ስሙ ደግሞ ጂቢዩ 57 ኤ/ቢ ኤምኦፒ የተሰኘውን ባንከር በስተር ቦምበር አሜሪካ ኢራን ላይ የተጠቀመችውን እንመለከታለን በጣም የሚያስገርም ሆኖ አግኝቸዋለሁ ሀሳብ አስተያየታችሁን በኮመንት እንድታስቀምጡልኝ እጠይቃለሁ የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ ባጭር ጊዜ ያስረክባል ዘመኑን የዋጀ የዲጂታል ማርኬቲንግ ሥራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955928986 ወይም በ0915 9841 ላይ አሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት በዛሬው ዝግጅታችን የዘመናዊ ጦርነት ገጽታን ለዘላለም የቀየረና የቴክኖሎጂ የበላይነት ትርጉም እንደ አዲስ የጻፈ አንድ ታሪካዊ ወታደራዊ ክንውን በጥልቀት እንመረምራለን። ይሄ በኢራንና በእስራኤል መካከል ለረጅም ጊዜ ሲንከባለል የመጣውን ውጥረት ወደ አዲስ ምዕራፍ የተሸጋገረበት እናም አሜሪካ ጣልቃ በመግባት የወሰደችው ወሳኝ እርምጃ ነው። ታዲያ በዛሬው ፕሮግራም ላይ የምንመለከተው እስራኤል የአሜሪካን እርዳታ የፈለገችባቸውን ሁለት ወሳኝ ወሳኝ ቴክኖሎጂዎች ናቸው። እነዚህም እንግዲህ በአሜሪካና በአሜሪካ እጅ ብቻ የሚገኙ ናቸው። የዚህ ዝግጅት ዓላማ ከፖለቲካ ውግንና ሙሉ በሙሉ በጸዳ መልኩ በክስተቱ ውስጥ ጥቅም ላይ የዋለውን እጅግ ዘመናዊና አስደናቂ ቴክኖሎጂ ማብራራት፣ መተንተን ነው። ትኩረታችን በዋነኛነት ኦፕሬሽን ሚድናይት ሀመር የተሰኘውን ጥቃት፣ በጥቃቱ ውስጥ ቁልፍ ሚና የነበራቸውን ሁለት የቴክኖሎጂ ድንቆች ላይ ይሆናል አንደኛው ድንቅ ያልኩት አስደናቂ የዓለማችን ክስተት የሆነው ቢቱ ስፒሪት ቦምበር የተሰኘው ከራዳር እይታ የሚሰወር ቦምብ ጣይ አውሮፕላን፣ ሌላኛው ደግሞ ጂቢዩ 57 ኤ ስላሽ ቢኤምኦፒ በመባል የሚታወቀው የዓለማችን የመጨረሻው ባንካር ባስተር ቦምብ ወይም ደግሞ ምሽግ ሰባሪ ቦምብ ነው። እስራኤል የአሜሪካን እርዳታ የፈለገችበት እነዚህን ሁለት የጦር ቴክኖሎጂዎች ለማግኘት ነው። ይሄ ክንውን የጦርነት ህግጋትን እንደገና የጻፈ እና የአንድን ሀገር የኑክሌር ምኞት በቴክኖሎጂ ብቻ እንዴት ማምከን እንደሚቻል ያሳየ ክስተት ነው። ዝግጅታችንን እስከ መጨረሻው በመከታተል የዚህን ታሪካዊ ኦፕሬሽን ዝርዝሮች እና ከጀርባ ያለውን አስደናቂ ቴክኖሎጂ ተመልከቱ። ክፍል አንድ፣ መንፈሱ ቢቱ ስፒሪት ስውር ቦምብ ጣይ ደጎስት ይሉታል። ቢቱ ስፒሪት ስቴልት ቦምበር ነው። ታዲያ ይሄ ቢቱ ስፒሪት ስቴልት ቦምበር ወይም በቅጽል ስሙ እንግዲህ ስቴልት ቦምበር ነው የሚሉት የአሜሪካ የአየር ኃይል የጦር አቅም ዘውድ ተደርጎ ይወሰዳል። ይህ አውሮፕላን ሲሰራ ዋና ዓላማው በምድር ላይ ካሉ እጅግ የተራቀቁ የአየር መከላከያ ስርዓቶች ሳይታወቅ አልፎ በመግባት ከፍተኛ ዋጋ ያላቸውን ኢላማዎች ማውደም ነው። የቢቱ ታሪክ የሚጀምረው በቀዝቃዛው ጦርነት ወቅት ነው። አላማውም የሶቪየት ህብረት ጥቅጥቅ ያለና የተደ የተደራጀ የአየር መከላከያ መረብ ሰብሮ በመግባት አስፈላጊ ሆኖ ከተገኘ የኑክሌር ጥቃት መፈጸም ነበረ። ይሄ ፕሮጀክት እጅግ በጣም ሚስጥራዊ ከመሆን የተነሳ ስለ አውሮፕላኑ መኖር የተለቀቀ መረጃ አልነበረም። ለመጀመሪያ ጊዜ ለህዝብ ይፋ የሆነው እንደ አውሮፓውያን አቆጣጠር በ1988 ነው። የአንዱ ቢቱ ስፒሪት ቦምበር አውሮፕላን የማምረቻ ዋጋው ከሁለት ቢሊዮን ዶላር በላይ መሆኑ ነው። እንግዲህ ለማምረት ብቻ የሚሆኑ ነው። ለሽያጭ ሲሆን ደግሞ አንድ ሀገር ትርፍ ጨምሮ ምን ብሎ ነው የሚሸጠው? ታዲያ እነዚህ አውሮፕላኖች ለሽያጭ የሚውሉም አይደሉም። በአሜሪካና በአሜሪካ እጅ ብቻ የሚገኙ ሌላ ማንም አገር የሌለው አውሮፕላኖች ናቸው። በታሪክ ከተሰሩ አውሮፕላኖች ሁሉ እጅግ ውዱ ያደርገዋል። ይሄ ከፍተኛ ውዝግብ አስነስቶ የነበረ ቢሆንም አቅሙ ሲታይ ግን ተወዳዳሪ አልባ ያደርገዋል። ለዚህም ነው እንግዲህ የማይሸጠው። የስውር ቴክኖሎጂ ምሰሶ የሆኑት ቅርጹና የተሰራበት ቁስ ናቸው። የሚበር ክንፍ ወይም ፍላይንግ ዊንግ በመባል የሚታወቀው ልዩ ቅርጹ የጠላት ራዳር ሞገዶች ወደ ላኪው እንዳይመለሱ አድርጎ ይበትናቸዋል። የራዳር ሞገድ ልክ እንደ ድንጋይ ውሃ ውስጥ ሲጣል እንደሚፈጥነው አይነት ሞገድ ነው። ቢቱ ደግሞ ያን ሞገድ መልሶ እንዳይመጣ የሚያደርግ የተስተካከለ ቅርጽ ያለው ነው። በተጨማሪም አካሉ የራዳር ሞገዶችን በሚመጥ ልዩ ጥቁር ቀለም እና ውህድ ቁስ ራዳር አብዞርበንት ማቴሪያል የተሸፈነ ነው። ይሄ ቁስ የአውሮፕላኑን የራዳር አሻራ ወይም ራዳር ክሮስ ሰክሽን በመቀነስ በአንድ ግዙፍ ቦምብ ጣይና በአንዲት ትንሽ ወፍ መካከል ያለውን ያህል ልዩነት ይፈጥራል። በጣም አስደናቂ ነው። ይህንን ልዩ ቀለምና ሽፋን መንከባከብ እጅግ ከባድና ውድ ስራ ሲሆን አውሮፕላኖች ሁል ጊዜ የአየር ንብረት ቁጥጥር በሚደረግበት ልዩ ማቆሚያ ውስጥ ነው የሚቀመጡት። ይህንን አውሮፕላን ማምረት ብቻ ሳይሆን ማስቀመጥ በራሱ ውድ እንደሆነ የሚያሳይ ነው። ስለዚህ አውሮፕላን አቅም ገና አብራርተን ራሱ አልጀመር ነው። በውስጡ ሁለት አብራሪዎች ብቻ ነው የሚኖሩት። እንደ ኦፕሬሽን ሚድናይት ሀመር አይነት ከ30 ሰዓታት በላይ በሚፈጅ ተልዕኮ ወቅት የአብራሪዎቹን ድካም ለመቆጣጠር ልዩ ስርዓት ተዘርግቷል። አንደኛው አብራሪ አውሮፕላኑን በበላይነት ሲቆጣጠር፣ ሌላኛው እረፍት መውሰድ ይችላል። ሊመገብ አልፎ ተርፎም አጭር እንቅልፍ ወይም ናፕ ሊያደርግ ይችላል። የቢቱ ቦምበር ረጅም በረራዎች ለመጀመሪያ ጊዜ የተሞከሩት በኮሶቭ በአፍጋኒስታን እና በሊቢያ ዘመቻዎች ላይ ናቸው። በእነዚህ ሁሉ ግንባሮች ላይ አቅሙን በሚገባ አስመስክረዋል። እስቲ የቢቱ ቦምበር አውሮፕላን ቁልፍ አቅሞችን በአጭሩ እንመልከት። በመጀመሪያ የበረራ ክልል ነው። አንድ ጊዜ ነዳጅ ሞልቶ ወደ 9600 ኪሎ ሜትር መብረር ይችላል። ይሄ ሚኒመም ነው። ከዛ በላይ መብረር ይችላል። ሌላ የሚያስገርመው ደግሞ በአየር ላይ ነዳጅ እየተሞላ ከ ዋና ጣቢያው ሚዙሪ አሜሪካ ውስጥ ከሚገኘው ተነስቶ የዓለምን የትኛውንም ጥግ ደርሶ መመለስ ይችላል። አስቡት፣ ይሄ እንግዲህ አንዴ ነዳጅ ሞልታችሁ መልሳችሁ ሪፊውን ለማድረግ መሬት ላይ ማረፍ ወይም ሌላ የመርከቦቻቸው ላይ ማረፍ ይኖርባቸዋል። አሁን ግን አየር ላይ እየተነዳ ነዳጅ መቅዳት የሚችል ኬፐብሊቲ ወይም አቅም ተሰጥቶታል። የጦር መሳሪያ አቅሙን ደግሞ እንመልከት። እስከ 18144 ኪሎ ግራም የሚደርስ የጦር መሳሪያ መሸከም ይችላል። ይሄ ማለት ሁለት ግዙፍ ባንከር ባስተር ቦምበሮችን መሸከም ይችላል ያለምንም ችግር። እስቲ ኦፕሬሽን ሚድናይት ሀመር የቢቱን ቴክኖሎጂ የበላይነት ከምን ጊዜውም በላይ ያረጋገጠ ተልዕኮ ነበረ። ክፍል ሁለት መዶሻው፣ የጂቢዩ 57 እንግዲህ ባንከር ባስተር ቦምበር ብለን እንጠራዋለን። ለሃመር የሚሉታል ብዙ ቅጽል ስሞች ይወጣላቸዋል። እንደዚህ አይነት ከባድ ሚሊታሪ ኦፕሬሽን የሚሰሩ መሳሪያዎች። ቢቱ አውሮፕላኑ የማይታይ ቀስት ከሆነ የባንከር ባስተር ቦምቡ ደግሞ የተተኮሰው የብረት አለት ነው። ይሄ መሳሪያ የተሰራው ለአንድና ለአንድ አላማ ነው። በምድር ላይ ያሉ እጅግ በጣም የተጠናከሩ ከመሬት በታች የተቀበሩ ምሽጎችን ማውደም እና ማውደም ብቻ ነው። የዚህ ቦምብ የልማት ታሪክ የሚጀምረው አሜሪካ እንደ ሰሜን ኮሪያ እና ኢራን ያሉ ሀገራትን ቁልፍ የኑክሌር እና የጦር መሳሪያ ማምረቻ ተቋሞቻቸውን ከተራራ ስር እና በወፍራም ኮንክሪት ውስጥ መገንባት መጀመራቸውን ስትገነዘብ ነው ቀደም ብሎ የነበረው ጂቢዩ 28 ዲፕ ትሮት የተሰኘውን ምሽግ ሰባሪ ቦምብ እነዚህን አዳዲስና እጅግ የተጠናከሩ ምሽጎች ለማውደም በቂ አቅም እንደሌለው በጥናት ከታወቀ በኋላ ነው። በዚህም መሰረት የአሜሪካ አየር ኃይል ከቦይንግ ኩባንያ ጋር በመተባበር የኤምኦፒ ፕሮጀክት ተጀመረ። የመጀመሪያው ቦምብ ከተመረተ በኋላ በተደረጉ ሙከራዎች የበለጠ የመብሳት አቅም እንደሚያስፈልገው ታምኖበት፣ ይህም ማሻሻያ የቦምቡን የአመራረት ስርዓት እና የፈንጂውን ዲዛይን በማዘመን የመብሳት አቅሙን በከፍተኛ ሁኔታ ጨምሮታል። የዚህ የባንከር ባስተር ቦምበር አሰራር በፊዚክስ መርሆች ላይ የተመሰረተ ነው። የእንቅስቃሴ ኃይል ወይም ኬኔቲክ ኢነርጂ 13600 ኪሎ ግራም በላይ የሚመዝነውን ቦምብ ከሰማይ ሲለቀቅ በስበትና በአየር ዳይናሚክ ቅርጹ ምክንያት ከፍተኛ ፍጥነትን ይጨምራል። ይህ ፍጥነት ከግዙፍ ክብደቱ ጋር ተዳምሮ መሬት ላይ ሲያርፍ እጅግ ከፍተኛ የሆነ የእንቅስቃሴ ኃይልን ይፈጥራል። የተጠናከረ አካል የቦምቡ የፊት ክፍልና አካሉ የተሰሩት እጅግ በጣም ጠንካራ ከሆነ የብረት ውህድ ወይም ስፔሻላይዝድ ስቲል አሎይ ነው። ይህም ኮንክሪትና አለት ውስጥ ሲገባ ፈረካከስ እና ሳይሰባበር እንዲቀጥል ያስችለዋል። በጣም የሚያስገርም ቴክኖሎጂ ነው። በቀጣይ ደግሞ ዘግይቶ መፈንዳቱ ወይም ዲሌይድ ፊውዝ እላዩ ላይ ማካተቱ ነው። ቦምቡ ውስጥ ያለው ስማርት ፊውዝ ቦምቡ ምን ያህል የኮንክሪት ንብርብሮችን እንዳለፈ በመቁጠር እና የሚፈልገውን ጥልቀት ላይ ሲደርስ ብቻ እንዲፈነዳ ትዕዛዝ ይሰጣል። ይህም ፍንዳታው በምሽጉ ላይ ከመባከን ይልቅ ልክ ልቡ ላይ እንዲፈነዳ ያደርገዋል። ፍንዳታው ሲከሰት የሚፈጥረው ግፊት ወይም ሾክ ዌቭ አነስ ያለ የመሬት መንቀጥቀጥን ሊያስከሰት የሚችል ነው። በዙሪያው ያሉትን ዋሻዎች ሙሉ በሙሉ ከንቱ ነው የሚያደርጋቸው። የተጠናከሩ የብረት በሮች ይቀዳል። እንዲሁም በውስጥ ያሉት ሴንትሪፊጅ እና ሌሎች የኒክሌር ማበልጸጊያ መሳሪያዎችን ወደ ብረት ቁርጥራጮች ይቀይራል። ኢራን ያላት የፎርዶ የኒክሌር ማዕከል የተገነባው ከተራራ ስር ከ60 ሜትር በላይ ጥልቀት ላይ ነበር። ይህንንም ምሽግ ለማውደም ከጂቢዩ 57 ኤምኦፒ ውጪ ሌላ አማራጭ አልነበረም። እስራኤልም የአሜሪካን እገዛ በትልቁ የፈለገችው ለዚህ ነበር። ታዲያ ይህንንም ቦምብ ደግሞ ተሸክሞ እዚህ ቦታ ላይ ሊጥለው የሚችለው አንደኛው ብቸኛ አውሮፕላን በአሜሪካ እጅ የሚገኘው የቢ-2 ቦምበር ነበር። ክፍል ሶስት ኦፕሬሽን ሚድናይት ሃመር። ይሄ ኦፕሬሽን የአንድ ቀን ውሳኔ ውጤት አልነበረም። ለወራት የፈጀ የስለላ የዝግጅት እና የስትራቴጂ ውጤት ነው። ኦፕሬሽን ሚድናይት ሀመር የተጀመረው የስለላ ሳተላይቶችን እና ሌሎች ምንጮችን በፎርዶ ማዕከል ውስጥ የዩራኒየም ማበልጸጉ ከስምምነቶች ውጭ ወደ ጦር መሳሪያ ደረጃ ወይም ዌፐንስ ግሬድ መቃረቡን ካረጋገጡ በኋላ ነው። እስቲ የተልዕኮውን ሰንሰለት በደንብ እንመልከተው። የመጀመሪያው፣ የስለላ መረጃ የአሜሪካ የስለላ ተቋማት የፎርዶን ትክክለኛ የግንባታ ፕላን፣ የዋሻዎቹን ጥልቀት እና ደካማ ጎኖችን ለይተው አጥንተዋል። የእዝ ውሳኔው ደግሞ መረጃው ለበላይ አመራሮች ከቀረበ በኋላ ጥቃቱ እንዲፈጸም ውሳኔ ተላልፏል። የተልእኮ ዝግጅቶችንም ከተመለከትን፣ ትእዛዙ ሚዙሪ ግዛት ወደሚገኘው ዋይትማን የአየር ኃይል ቤዝ ተላለፈ። የቢቱ አብራሪዎች እና የድጋፍ ሰጪ ቡድኖች ለተልእኮ ዝግጅት ጀመሩ። የበረራ መስመሩ፣ በአየር ላይ ነዳጅ የሚሞላባቸው ነጥቦች እና የአደጋ ጊዜዎች እቅዶች ሁሉ ሙሉ በሙሉ ተዘጋጁ። የኦፕሬሽኑ አፈጻጸምን ደግሞ እንመልከት። ድጋፍ ሰጪ ቡድን። ይሄ ጥቃት የሰባት ቢቱ አውሮፕላኖች ብቻ ስራ አልነበረም። ከጀርባው ከ125 በላይ አውሮፕላኖችን ያሳተፈ ግዙፍ ኦፕሬሽን ነበረ። ኬሲ 135 እንዲሁም ኬሲ 46 ታንከሮች፣ እነዚህ በራሪ ነዳጅ ማደያዎች ናቸው። በአትላንቲክ ውቅያኖስ በአውሮፓ እና በመካከለኛው ምስራቅ ሰማይ ላይ የነዳጅ ድልድይ በመፍጠር ቢቱ ቦምበሮቹን ለ30 ሰዓታት ያለማቋረጥ እንዲበሩ አስችለዋቸዋል። የኤፍ22 ራፕተር ተዋጊ ጀቶች፣ እነዚህ አምስተኛ ትውልድ ስውር ተዋጊ ጀቶች የራሳቸውን ከራዳር የመሰወር አቅም ተጠቅመው ከቢቱዎች ጋር በመሆን ወደ ኢራን የአየር ክልል ጠልቀው ገብተዋል። ዋና ስራቸውም ቢቱዎችን በምንም አይነት ሁኔታ አደጋ ቢገጥማቸው እና የኢራን ተዋጊ ጀቶች ቢነሱ እነሱን መከላከል ነበር። ዋጋውን ነግሬያችኋለሁ። ለማበልጸግ ብቻ ከሁለት 2 ቢሊዮን ዶላር በላይ ነው። ታዲያ ይህንን ማበልጸግ መስራት እጅግ ከባድ እንዲሁም ውስብስብ ነው። አንድ ቢቱ ቦምበር ከተመታ ለአሜሪካ ትልቅ ውድቀት ነው። ሌላኛው የኤሌክትሮኒክስ ጦርነት አውሮፕላኖች ወይም ኤሌክትሮኒክ ዋርፌር ነው። ምንም እንኳን በይፋ ባይገለጽም እንደ ኢኤ18G ግሮለር ያሉ አውሮፕላኖች በአካባቢው በመሆን የኢራንን የራዳር እና የመገናኛ ስርዓቶች ላይ ችግር ቢፈጠር ሙሉ በሙሉ ጃሚንግ አቅም ነበራቸው። ሌላኛው ደግሞ የሰርጓጅ መርከብ ጥቃት ነው። ይህን ኦፕሬሽን እንደምትመለከቱት እጅግ የተጠና በርካታ በቴክኖሎጂ የታገዙ የተለያዩ አቅም ያላቸው በባህር በየብስ እንዲሁም በአየር የተደራጀ ጥቃት ነው። የሰርጓጅ መርከብ ጥቃት ቢቱዎቹ ኢላማቸው ላይ ከመድረሳቸው ጥቂት ደቂቃዎች በፊት በቀይ ባህር ወይም በአረብ ባህር ሰላጤ ውስጥ የነበረችው ዩኤስኤስ ጆርጂያ ሰርጓጅ መርከብ ከ24 በላይ ቶማሃክ ክሩዝ ሚሳይሎችን አስወነጨፈች። እነዚህ ሚሳይሎች የፎርዶውን ዋና የራዳር አብያዎች የእዝ እና የቁጥጥር ማዕከላት እና በአቅራቢያ ያሉ የአየር መከላከያ ባትሪዎችን በመምታት የኢራንን የመከላከል ምላሽ ሰንሰለት ከመጀመሪያዎቹ በታትኖታል። የመጨረሻው ምት ይሄ ሁሉ ሲሆን ሰባቱ ቢቱ አውሮፕላኖች ሙሉ በሙሉ በማይታይ ሁኔታ የኢራንን ሰማይ አቋርጠው ፎርዶ ላይ ደረሱ። የኢራን እጅግ ዘመናዊ የሚባለው የሩሲያ ሰራሽ ኤስ 300 የአየር መከላከያ ስርዓት በሚያስገርም ሁኔታ አንድም ሚሳይል አላስወነጨፈም። ምክንያቱም ሊከላከል የሚገባውን ጠላት ማየት አልቻለም። ቢቱዎቹ በድምሩ 14 ጂቢዩ 57 የተሰኙ ባንከር በስተር ቦምቦችን በታቀዱ የወረዱት የመግቢያ ዋሻዎች እና የአየር ማስገቢያ ክፍሎች ላይ ለቀቋቸው። በጥቂት ደቂቃዎች ውስጥ ለአመታት የተገነባውና በቢሊዮኖች የወጣበትን የፎርዶ ምሽግ ወደ መሬት የተቀበረ የኮንክሪትና የብረት ፍርስራሽ ሆነ። በዚህም እንግዲህ የአሜሪካን የበላይነት ልንመለከት ልንመሰክር ችለናል። ሚድናይት ሃመር የተለያዩ ስትራቴጂ ስሌቶችን የለወጠው ክስተት ነው። በኢራን ላይ የተፈጸመ ጥቃት ብቻ አይደለም፣ ለመላው ዓለም የተላከ የቴክኖ ቴክኖሎጂ መልእክት ነው። ይሄ ክስተት ያረጋገጣቸው ቁልፍ እውነታዎችን እስቲ እንመልከት። እስቲ በመጀመሪያ የእናንተን ሀሳብና አስተያየት በኮመንት ሴክሽኑ ላይ እንድታጋሩኝ ጠየቁ። በቪዲዮ መጀመሪያ እንደገለጽኩላችሁ በዚህ ቪዲዮ ላይ ዓለም የደረሰችበትን የጦር ቴክኖሎጂ ለማሳየት እንጂ የ ማንኛውንም የጦር አካል ደግፈን እንዳልቀረጽን ለማስረዳት በድጋሚ እፈልጋለሁ። በመቀጠልም እንግዲህ ይሄ ክስተት ያረጋገጣቸውን ቁልፍ ሁኔታዎች ዘርዘር አድርገን እንመልከት። የመጀመሪያው ጂኦግራፊያዊ ከለላ ማብቃቱን ነው። አንድን ተቋም ከተራራ ስር መቅበር ወይም በወፍራም ኮንክሪት መገንባት ከዘመናዊ ቴክኖሎጂ እንደማያድን በግልጽ አሳይቷል። የባንከር ባስተር ቦምበሮች የቢቱ ጥምረት ማንኛውንም ምሽግ ተጋላጭ መሆኑን አረጋግጧል። ነገር ግን ምሽጋችሁ መሬት ላይ ከሚሆን መሬት ስር መሆኑ በእጅጉ የተሻለ እንደሚሆን ተረጋግጧል። የስርዓቶች ስርዓት ወይም ደግሞ ሲስተም ኦፍ ሲስተምስ፣ የኦፕሬሽኑ ስኬት የተመሰረተው በአንድ ቴክኖሎጂ ላይ ሳይሆን በርካታ ቴክኖሎጂዎችን ያም ማለት ስውር በረራ፣ ትክክለኛ አመራር፣ የአየር ላይ ነዳጅ ሙሌት፣ የኤሌክትሮኒክስ ጦርነት፣ የተቀናጀ እዝ አንድ አካል ተዋህደው መስራታቸው ነው እንደ አንድ አካል ተዋህደው መስራታቸው ነው። ይህንን ስርዓት መቋቋም የሚቻለው በተመሳሳይ ደረጃ የተራቀቀ ስርዓት ሲኖር ብቻ ነው። ሶስተኛው ከኒውክሌር ውጭ የሆነ ስትራቴጂያዊ ጥቃት። ለመጀመሪያ ጊዜ አንድ ሀገር የሌላን ሀገር የኒውክሌር ፕሮግራም እምብርት የኒውክሌር ጦር መሳሪያ ሳትጠቀም በተለመደው የጦር መሳሪያ ብቻ ማውደም እንደምትችል አሳይታለች። ይሄ በቀጣይ የዓለም ሀያላን አገራት መካከል ሊኖር የሚችለውን ወታደራዊ ስሌት ሙሉ በሙሉ የሚቀይር ነው። ይሄ ጥቃት የጦርነትን ታሪክ ብቻ ሳይሆን የዲፕሎማሲና የኃይል ሚዛንንም ጭምር የቀየረ ክስተት ነው። ቴክኖሎጂ ጦር ሜዳ ላይ ያለውን ውጤት ብቻ ሳይሆን ከጦር ሜዳ ውጭ ያለውን የፖለቲካና የስትራቴጂ መልክዓ ምድር እንዴት እንደሚቀይር ግልጽ ማሳያ ነው። ስለተከታተላችሁን እናመሰግናለን። የዚህ ዝግጅት ዝርዝሮችና የቴክኖሎጂ ትንታኔዎች ጠቃሚ ሆነው እንዳገኛል ያዩአቸው ተስፋ እናደርጋለን። ታዲያ ይህንንም ጦርነት አስመልክቶ በዓለም ላይ ያሉ እያንዳንዱ ሀገራቶች የዚህ ገፈት ቀማሽ ይሆናሉ፣ እኛን ጨምሮ። ኢትዮጵያስ ምን እዚህ ውስጥ አግብቷት ካላችሁኝ፣ ከባድ የሆነ የኢኮኖሚ ጫና በነዳጅ አማካኝነት እያንዳንዱ ሀገር ላይ ይደርሳል። ከዚህም ጥቃት በኋላ የኢራን ፓርላማ ስትሬት ኦፍ ሆርሙዝን በመዝጋት ከባድ የሆነ የነዳጅ ጫና በዓለም ላይ እንደሚያደርሱ እየተገመተ ነው። አሁን ላይ የኢራን ፓርላማ ቢወስንም የሱፕሪም ናሽናል ሴኩሪቲ ካውንስል ኢራን ውስጥ ያለው እና ሱፕሪም ሊደሩ ምንም አይነት ነገር አልሰጡም። ታዲያ እዛ አካባቢ ያሉ እንቅስቃሴዎችም ከተለመደ መልኩ በከፍተኛ ጥንቃቄ እየተንቀሳቀሱ ይገኛሉ። ከዛ ውስጥ እንግዲህ ሁለት ትላልቅ ሱፐር ታንከሮች መርከቦች እንግዲህ ከስትሬት ኦፍ ሆርሙዝ ለመግባት የነበራቸውን መንገድ ቀይረው ወደ ኋላ እንደተመለሱም ተናግረዋል። ታዲያም የነዳጅ ዋጋ በአለም ላይ እነዚህን ከስተቶች ተመልክቶ ከፍ የማለት ነገር ሊኖረው ይችላል። ይሄ ደግሞ ነዳጅ ከተነካ ብዙ ነገሮች ተያይዘው እንደሚጨምሩ ይገመታል። ታዲያ ምን አይነት ቦታ ቢሆን ነው ስትሬት ኦፍ ሆርሙዝ? እንደዚህ የምንጉላላበት ታዲያ፣ 20 ፐርሰንት የሚሆኑት አለም ላይ ያለው ነዳጅ የሚንቀሳቀሰው በዚህ መንገድ ነው። አለም ላይ ያሉ ትላልቅ ነዳጅ አምራች ኩባንያዎች እንደ ሳኡዲ አረቢያ፣ ኢራቅ፣ ኩዌት፣ ዩኤኢ እንዲሁም ኳታር በዚህ መስመር ነው ነዳጆቻቸውን የሚያስተላልፉት። ኢራንም ስትራቴጂክ የሆነ ሌቨሬጅ እዚህ ቦታ ላይ እንዳላት ይታወቃል። ምክንያቱም ሚሊተሪ ቤዞቿ የተለያዩ ሰብመሪኖች፣ እንዲሁም የሚሳይል ቦታዎች የዚህ ስትሬቶ ፎርሙዝ ኮስት ወይም ዳርቻዎች ላይ ይገኛሉ። ስለዚህ በዚህ ምክንያት ነው ትልቅ ኢራንን የዓለምን ኢኮኖሚክ የምትረብሽበት እድል የሚሰጣት። በዚህ ቪዲዮ ላይ እንደተመለከታችሁት እጅግ በጣም ፕሪሲዥን ያለው የተቀመጠበትን ኢላማ ብቻ እና ብቻ የሚመታ ፍንዳታውን ደግሞ የሚቆጣጠር ያ ማለት አየር ላይ ወይም መሬት እንደነካ ሳይሆን የሚፈልገውን ታርጌት ከመሬት ስር እስከሚያገኝ ሰርስሮ የሚፈነዳ እጅግ ከባድ እንዲሁም ውስብስብ ቦምብን አሜሪካ ስትጥል ተመልክተናል። የጣለችበትንም መንገድ እንግዲህ ሚዞር የተሰኘ አሜሪካ ውስጥ ካለ ስቴት ላይ ተነስታ ኢራን ድረስ በመሄድ በርካታ ኪሎሜትሮችን አቆራርጣ ይሄንን ቦምብ ጥላ በድብቅ ተመልሳለች። የዛሬ ቪዲዮ ላይ የቃኘሁላችሁ እነዚህን ሁለት ወሳኝ በአሜሪካ እጅ ብቻ የሚገኙ የአሜሪካን ሀያልነት ያስጠበቁ መሳሪያዎች ናቸው። በሚያስገርም ሁኔታ ኦፕሬሽን ሚድናይት ሀመር ላይ በርካታ ውስብስብ እቅዶች ለወራት የፈጁ ፕላኒንጎችን ተመልክተናል። በጣም የሚያስደነግጥ የሚያስገርም ሆኖ አግኝቸዋለሁ። እናንተም ሀሳብ፣ አስተያየታችሁን እንድታስቀምጡልኝ በኮመንት አጋራችኋለሁ። ቪዲዮውንም ስጨረስ መጀመሪያ እንደነገርኳችሁ ይህንን ፕሮግራም የሰራሁት የትኛውንም የጦር አካል ደግፌም ሳይሆን የጦርነትን አስከፊነት አሁን ላይ ያለውን ደግሞ ጦርነት በምን መልክ እየተካሄደ ነው፣ ውጊያዎቹ ምን አይነት ቴክኖሎጂን እየተጠቀሙ ነው የሚለውን ለማስመልከት ነው። ጆኤል ታላጊ ነበርኩ። እንደዚህ አይነት አዳዲስና ትኩስ የሆኑ ዝርዝር መረጃዎችን ከፈለጋችሁ ይሄንን ፔጅ እንድትከታተሉ የቴክ ሪቪው የቴክ ቅምሻ የተለያዩ የቴክኖሎጂ ፕሮግራሞቻችን እንድትመለከቱ ይሄንን ቻናል ሰብስክራይብ እንድታረጉ ወደ 200 ሺህ የምናደርገውን ጉዞ ሰፖርት እንድታደረጉ ሰብስክራይብ ላይክ ያደረግን ሀሳብ አስተያየታችሁን በኮመንት አስቀምጦልኝ ይመቻችሁ መልካም ጊዜ